በአማራ ክልል ያየለው የፖለቲካ ፍጥጫ አዳዲስ ኩነቶችን እያስመለከተን ይገኛል። እስክንድር ነጋ ለመንግሥት እጅ መስጠቱ የተዘገበ ሲሆን፣ በሌላ በኩል ኮማንዶ ፍቅሩ የተባለው የፋኖ ታጣቂ ኃይል አመራርም መሞቱ ተዘግቧል። በጉዳዮቹ ላይ ተጨማሪ መረጃዎችን አጣርተን ሰፋ ያለ ዘገባ ይዘናል። በክልሉ ጦርነት የአድማ መከላከልና የፖሊሶችን ተሳትፎ የተመለከተ አዲስ መረጃ ወጥተዋል። በዝርዝር ይቀርባል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች፣ ይህ የጥበብ መረጃም የትንታኔ ሰዓታችን ነው። በሳምንት አንድ ቀን እሁድ ወሳኝ የሆኑ ፖለቲካዊ ጉዳዮችን በትንታኔ ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ የመረጃ ምንጭ ነው። የፌዴራሉ መንግስት በአማራ ክልል በሐምሌ ወር 2015 የአስቸኳይ ጊዜ አዋጅ ካወጀበት ጊዜ ጀምሮም በመከላከያ ሰራዊትና በፋኖ ታጣቂ ኃይል መካከል በአብዛኛው የክልሉ አካባቢዎች ግጭት እየተካሄደ ቆይቷል። ይሁን እንጂ የክልሉ አድማ ብተናና ፖሊስ ኃይሎች ተሳትፎ እየጨመረ መምጣቱን ተከትሎ የግጭቱ መልክ ተቀይሯል ነው የተባለው። የፖለቲካ ተንታኞችና ምሁራን በሺዎች የሚቆጠሩ የክልሉ የጸጥታ ኃይሎች በግጭት ቀጠና ውስጥ በመመረቅ ወደ ጦር ሜዳ በመግባት በግጭቱ በስፋት ተሳትፈዋል ይህም በቀጠለው አለመረጋጋትና ሁከት ውስጥ አዲስ ምዕራፍ መሆኑን ነው የተናገሩትም። የአማራ ክልል ፖሊስ ኮሚሽን በተለያዩ ዙሮች ያሰለጠናቸው በሺዎች የሚቆጠሩ የአድማ መከላከልና መደበኛ ፖሊስ አባላት በጦርነቱ ተሳትፎ አድርገዋል። አብዛኞቹ ሰልጣኞች ለበርካታ ወራት ስልጠና የወሰዱት በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ማዕከል ነው። አዲስ የተመረቁት የአድማ መከላከልና የመደበኛ ፖሊስ አባላት በክልሉ ከሰባት ላይ ዞኖች ባሉ የከተማና የገጠር አካባቢዎች ተሰማርተዋል። ከነዚህ መካከል በደቡብ ወሎ ዞን ደሴ ከተማና ጋሸናን ያጠቃለለ በሰሜን ሸዋ ዞን ደብረ ብርሃን ከተማና በሰሜን ጎንደር ዞን ጎንደር ከተማና መተማ ከተማ በደቡብ ጎንደር ዞን ደብረ ታቦር ከተማና ፎገራ ወረዳ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ እንዲሁም በሰሜን ጎጃም ዞን ዱርቤቴ ከተማና ደቡብ አቸፈር ወረዳ ይገኙበታል። የምስራቅ ጎጃም እና ደቡብ ጎንደር ዞኖች ጨምሮም የአካባቢ ባለስልጣናት ለሰላም አስከባሪዎችና ሚሊሻ አባላት ራሳቸውን የቻሉ የስልጠና ፕሮግራሞችን ሲያካሄዱ ቆይተዋል። እነዚህ ስልጠናዎች መካሄድ የጀመሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጄኔራል አለምሸት ደግፌም ወታደሩ ከፖሊስ ስራ በመውጣት ኃላፊነቱን ለክልሉ ፖሊስና ሚሊሻ ለማስተላለፍ ማቀዱን ካሳወቁ ከሁለት ወራት በኋላ ነው። ሌተናል ጄኔራል አለምሸት ከመከላከያ ሚዲያ ጋር ባደረጉት በሁለት ክፍል ቃለ ምልልስ ላይ የሀገር መከላከያ ሰራዊት በየመንደሩ፣ በየወረዳው፣ በየቀበሌው እና በየከተማው መሰማራቱ ዘላቂነት የለውም ሲሉ ተናግረውም ነበር። ሌተናል ጄኔራሉ ባለፉት ስድስትና ሰባት ሰባት ዓመታት በትግራይ በኦሮሚያና በአማራ ክልሎች የተካሄዱትን ዘመቻዎች በመጥቀስ ቀጣይነት ያለው የሰራዊት ምደባ ያስከተለውን ጫና አጉልተዋል። በዚህም ወታደሩ ወደ ማሰልጠኛ ካምፑ ለመመለስ እቅድ እንዳለው ገልጸውም ነበር። ወታደሩን ወደ ካምፑ ለመመለስና ስልጠናን ለመጀመር እያሰብን እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምናሳካ እናምናለን። ሰራዊታችንም የማረፍ እድል ይኖረዋል ሲሉ ተደምጠውም ነበር። እንደ አለምሸት ገለጻ የቀረውን ስራ ፖሊስና ሚሊሻዎች ወታደሩን በመተካት ሰላምና ጸጥታን ማስጠበቅ ነው። ፖሊስና ሚሊሻዎች መንደሮችን ለመጠበቅና መንገዶችን ለመቆጣጠር ከማህበረሰቡ ጋር መተባበር አለባቸው ሲሉም ተናግረው ነበር። ይሁን እንጂ ሰራዊቱ አማራ ክልልን ለቆ ይወጣል መባሉ እስካሁን ድረስ አልተተገበረም። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስማረ ጦርነቱ በግጭት ውስጥ በመሰማራት በክልሉ ዘላቂ ሰላምን መመለስ ከባድ ነው ይላሉ። አክለውም በወታደራዊ ስነስርዓቱ ምክንያት ሰራዊቱ እንዲሁ ያለ ልዩ ነት ተኩስ መክፈት አይችልም። ሰራዊቱ በስህተትም ቢሆን አንድም ኢትዮጵያዊ እንዲሞት ይፈልጋል ብዬ አላምንም ብለዋል። አያይዘው ሰራዊቱም በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመቱን በገዛ ዓይኑ እየተመለከተ ነው ሲሉ ገልጸዋል። ሲሳይ አክለውም የክልሉ መንግስት አድማ ብተናና ሚሊሻዎችን እንዲሁም የመደበኛ ፖሊስ ኃይሎችን በብዛት ማሰማራቱ ወቅቱን ያልጠበቀ እንደሆነና መሰረታዊ ችግሮችን እንደማይፈታ ይሞግታሉ። የግጭቱ ተለዋዋጭነት መንግስት ችግሩን ለመፍታት እየሰራ እንደሚገኝ የሚናገረው መሰረት እንደሌለ የሚያሳይ ነው ሲሉ ገልጸውታል። የፌዴራሉ መንግስት ህዝቡን ጨምሮ ሁሉንም የሚመለከታቸው አካላትን በማሳተፍ ወታደራዊ ግጭቱን በድርድር ለማስቆም መጣር አለበት ያሉ ሲሆን አክለውም በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረጉ የሚሞተውን አካ መተካት ወይም መቀየር ማለት ብቻ ነው ብለውታል። ጠበቃና የሕግ ባለሙያ የሆኑት አዲሱ ጌታሁን በበኩላቸው መከላከያ ሰራዊቱ ከክልሉ ይወጣል ብለው አያምኑም። እንደ እርሳቸው ገለጻ ውሳኔው ተወስኗል የሚባለው በተለያዩ መድረኮች የሚሰራጩ የግል አስተያየቶች እንጂ በተጨባጭ ማስረጃ የተደገፈ ነው ብለው አያስቡም። አክለውም በእርግጥ የሰራዊቱ መውጣት ውሳኔ ከተወሰነ የትኛው አካል እንዳሳለፈውና ሕጋዊ መሆኑን መረጋገጥ አለበት ሲሉ ገልጸው፣ ሰራዊቱ ከክልሉ መውጣት ያለበት ውሳኔው ትክክለኛና ተገቢ ሲሆን ብቻ ነው ብለዋል። ይሁን እንጂ የህግ ባለሙያው ሰራዊቱ በመጀመሪያ መሰማራት አልነበረበትም ሲሉ ይከራከራሉ። ግጭቱ የጀመረው ሰራዊቱ ወደ ክልሉ በገባበትና የፌዴራሉ መንግስት በክልሉ ውስጥ የሚገኙ የጸጥታ አካላትን ትጥቅ ለማስፈታት በሞከረበት ወቅት ነው ሲሉ ይገልጹታል። አክለውም ውጊያው ምልሻ ወይስ ሰራዊት መቀጠል አለበት የሚለው ክርክር ችግሩን በመሰረቱ አይፈታውም፣ የሚያስፈልገው ፖለቲካዊ መፍትሄ ነው ብለዋል። የአማራ ክልል ከነሐሴ ወር 2015 ጀምሮ በመንግሥት የጸጥታ ኃይል አካላትና በፋኖ ታጣቂዎች መካከል በተፈጠረ ወታደራዊ ግጭት የተነሳ ተከታታይ ቀውሶችን በማስተናገድ ላይ ሲሆን ወታደራዊ ግጭቱ በክልሉ የተለያዩ አካባቢዎች ተስፋፍቷል። ወታደራዊ ግጭቱ በመስከረም ወር 2017 መጨረሻ ላይ የኢትዮጵያ መከላከያ ሰራዊትና የክልሉ ባለስልጣናት ሰላም ሙሉ በሙሉ እስኪመለስ ድረስ የህግ ማስከበር ዘመቻው እንደሚቀጥሉ ከተናገሩ በኋላ ተባብሶ ቀጥሏል። በክልሉ እየተካሄደ የሚገኘው ወታደራዊ ግጭት ሰላማዊ ሰዎችን እየቀጠፈ ሲሆን ለአብነትም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይፋ ባደረገው ሪፖርት በአማራ ክልል እየተካሄደ ባለው ወታደራዊ ግጭት ወቅት ነፍሰ ጡር ሴቶችና ሕፃናትን ጨምሮ በስፋት ከህግ ውጭ የተፈጸሙ ግድያዎችን መዝግቧል። ኢሰመኮ ከመስከረም አጋማሽ እስከ ታህሳስ ወር 2017 ያለውን ጊዜ በሸፈነ ሪፖርቱ በተለይም በግጭቱ በተጎዳው የአማራ ክልል ከህግ ውጭ ግድያዎች፣ አስገድዶ መሰወር፣ የዘፈቀደ እስር፣ የንብረት ውድመትና ሌሎች ጥሰቶች በዝርዝር አቅርቧል። በሪፖርቱ የመንግስት የጸጥታ አካላት ከፋኖ ታጣቂዎች ጋር ባካሄዱት ግጭት ምክንያት ንጹሐን ዜጎች መገደላቸውን ገልጿል። በአንጻሩ የፋኖ ታጣቂዎች የብልጽግና ፓርቲ መንግስትን ትደግፋላችሁ ወይም ከሰራዊቱ ጎን በመሆን ፋኖን ወግታችኋል በሚል ንጹሐን ዜጎችን ገድሏል ሲል ከሷል። ክልሉ በሀገር ውስጥ ግጭት በከፍተኛ ሁኔታ ከተጎዱ የሀገሪቱ አካባቢዎች አንዱ ሲሆን ይህም የእርዳታ አቅርቦት እና ወሳኝ የመሰረተ ልማት ግንባታዎችን በእጅጉ አደናቅፏል። ባለፉት ወራት ሚዲያችን በክልሉ ያለው ሰብአዊ ቀውስ እየተባባሰ መምጣቱን በተከታታይ መዘገቡ ይታወሳል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ ያለው ወታደራዊ ግጭት በሰላማዊ ሰዎች ላይ ከፍተኛ ጉዳት ከማድረሱም በተጨማሪ ከፍተኛ የሆነ የንብረት ውድመት እያስከተለ ነው። ወታደራዊ ግጭቱን ተከትሎ በርካታ ማህበራዊና ኢኮኖሚያዊ ተቋማት የወደሙ ሲሆን ከ15 ቢሊዮን ብር በላይ የንብረት ኪሳራ መድረሱን የተለያዩ ሪፖርቶች አመላክተዋል። በቅርቡ የክልሉ ከፍተኛ የመንግሥት ሥራ ኃላፊዎች የግጭቱን አስከፊ ተጽዕኖ ለመቋቋም ከ10 ቢሊዮን ዶላር በላይ የገንዘብ ድጋፍ ለማግኘት እየተደረገ ያለውን ጥረት ይፋ ማድረጋቸው ይታወሳል። የፖለቲካ ፍልስፍና ረዳት ፕሮፌሰሩ ሲሳይ አስማረም ምንም እንኳን መከላከያ ሰራዊቱ ሰላምን ለማስጠበቅ በየሰፈሩ በየሰፈሩና በየቀበሌው መዞር እንደማይችል ቢያስገነዝቡም መንግስት ሚሊሻን በመጠቀም ውጊያውን ለመቀጠል ማቀዱ ዘላቂነት እንደሌለው ይናገራሉ። አክለውም መንግስት በሚሊሻና በአድማ መከላከል ኃይል ክልሉን ከጥቂት ወራት በላይ መቆጣጠር አይችልም ሲሉ ገልጸዋል። ችግሩ ወታደራዊ አሰላለፍን በመቀየር ሳይሆን በሰላማዊ መንገድ መፈታታ ለበት የሚያስፈልገው የህዝቡን ጥያቄ መገንዘብና ምላሽ መስጠት ነው ብለዋል። የህግ ባለሙያው አዲሱ ጌታነህ በበኩላቸው ሰራዊቱ ከክልሉ ቢወጣ የተወሰነ መረጋጋት ያመጣል ብለው ያምናሉም። በክልሉ የሚካሄደው ግጭት ለመስፋፋቱ ዋናው ምክንያት የመከላከያ ሰራዊቱ ኃይል እርምጃ መውሰድ መጀመሩ ነው ሲሉም አስረድተዋል። ረዳት ፕሮፌሰር ሲሳይ አስማረ የፋኖ ታጣቂዎች ርዕዮተ ዓለምን ጨምሮ በርካታ ዘርፎች እየተጠናከሩ መምጣታቸውን ይገልጻሉ። ዲስኩሮቻቸው፣ አወቃቀራቸውና የሰው ኃይላቸው እየጠነከረ መጥቷል ሲሉም ተናግረዋል። የፖለቲካ ፍልስፍና ምሁሩ ሲያስረዱም ፋኖዎች በኮማንዶ ክፍሎች ራሳቸውን እያጠናከሩ ነው። አወቃቀራቸው ከሻለቃና ከክፍለ ጦር ደረጃ ወደ እዝ ተሻግሯል። ለምሳሌ፣ ሎጂስቲክን በተመለከተ የሚይዙት የጦር መሳሪያ መጠን በየጊዜው እየጨመረ ነው ብለዋል። የሕግ ባለሙያው አዲሱ በዚህ አስተያየት ይስማማሉ። በሀገራችን አስተዳደር መዋቅር መሰረት ስልጣን ከታች ካሉት የአስተዳደር ከኖች ማለትም እንደ ቀበሌና ወረዳ በመነሳት ወደ ዞን በመቀጠልም እስከ ክልል ደረጃ ይወጣል ያሉት ሲሳይ ከራሳቸው ንግግሮች ብቻም ሳይሆን ከመንግስት በሚሰራጨው መረጃም ማረጋገጥ እንደሚቻለው ፋኖዎች በርካታ ወረዳዎችንና ቀበሌዎችን በቁጥጥራቸው ስር ማስገባታቸው ነው ብለዋል። የፋኖ አወቃቀርና አደረጃጀቱ እየጠነከረ በመጣ ቁጥር እሱን መበተን ከጊዜ ወደ ጊዜ እየከበደ እንደ መጣ ይናገራሉ። ግጭቱ በሰላማዊ መንገድ የማይፈታ ከሆነ በኢትዮጵያ ሰላምና መረጋጋት ላይ ከፍተኛ አደጋ ያስከትላል ባይ ናቸው። ጦርነቱ እየከረረ በመምጣቱ እያስከፈለ ያለው መሥዋዕትነት እየበረከተ በመምጣቱ የሰራዊቱ ከፍተኛ መኮንኖች ችግሩ በፖለቲካ ውይይት እንዲፈታ ጠይቀዋል። ለአብነትም ጥር 14 ቀን 2017 ዓ ም በተካሄደው ሁለተኛው የፓርላማ ዜጎች ፎረም ንግግር ያደረጉት የኢትዮጵያ መከላከያ ዩኒቨርሲቲ ኮማንዴት ብርጋዴር ጀኔራል ከበደ ረጋሰም የኢትዮጵያ ሕልውና ብሔራዊ መግባባት ላይ መድረስን የሚጠይቅ ነው ሲሉ ተናግረዋል። አክሎም እንዲህ ያለው መግባባት የግለሰቦችን ወይም የቡድኖችን ጥቅም ለማርካት ሳይሆን ለሀገሪቱ ሕልውና እጅግ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። አያይዘውም ባለድርሻ አካላት የሀገሪቱ ሁኔታን በጥልቀት እንዲገመግሙ አሳስበዋል። ኢትዮጵያ በሀያ አንደኛው ክፍለ ዘመን እርስ በርስ ጦርነት ውስጥ ካሉ ጥቂት ሀገራት መካከል አንዷ ሆና ቀጥላለች ሲሉ ማክለዋል። መንግሥት ተጨማሪ ደም መፋሰስን ለመከላከል ለውይይት ቅድሚያ እንዲሰጥ ጥሪ ያቀረቡ ሲሆን ከዚህ በላይ ምንም አይነት መሥዋዕትነት መክፈል አንፈልግም ተቀምጣችሁ ተነጋግራችሁ ችግራችሁን ፍቱ ሲሉ አሳስበዋል። የፖለቲካ ፍልስፍና ረዳት ፕሮፌሰሩ ሲሳይ አስማረም የሀገሪቱ ችግር ለመፍታት የእውነተኛና ቅን ኢትዮጵያውያን አካሄድ አስፈላጊ መሆኑን አጽንዖት የሰጡ ሲሆን ጦርነቱ በተራዘመ ቁጥር የውጭ ጣልቃ ገብነት እየጨመረ ይሄዳል ብለዋል። አሁን የውጭ ኃይሎች ተሳትፎ ምልክቶች ቢታዩም ወደ ወሳኝ ደረጃ አልደረሱም። ሆኖም ወደፊት አንዳንድ ሀገራት ጎራ በመለየት ጦር መሳሪያ ግብአቶችን ሊያቀርቡ ይችላሉ። በዚህ ጊዜ ጦርነቱን መቆጣጠር የማንችልበት ደረጃ ልንደርስ እንችላለን። ለማስቆም ብንፈልግ እንኳን በእኛ አቅም ላንችል እንችላለን ሲሉ አሳስበዋል። ሰሞኑን መንግስት በእስክንድር ነጋ መሪነት ከተቋቋመው የአማራ ፋኖ ህዝባዊ ድርጅት አፋህድ ታጣቂ ኃይል በአፍሪካ ህብረት እና በኢጋድ አደራ ተወዳዳሪነት ዘላቂ ስምምነት መፈረሙን ያሳወቀ ሲሆን ጉዳዩ አነጋጋሪነቱ ቀጥሏል። ታጣቂ ኃይሉ ከመንግስት ጋር ተደራድሮ እንደማያውቅና ስምምነቱን ፈረመ የተባለው የታጣቂ ኃይሉ አመራር ማስረሻ ሰጤ ከታጣቂ ኃይሉ አባልነት የታገደ እንደሆነ አሳውቋል። ለመንግስት ውግንና ያላቸው የሚዲያ አውታሮች የታጣቂ ኃይሉ አመራር እስክንድር ነጋም የስምምነቱ አካል እንደሆነ በመግለጽ በቅርቡ ከጫካ ወጥቶ ወደ ሰላማዊ እንቅስቃሴ ይቀላቀላል የሚል ዘገባ ሰራጭተዋል ። መረጃው እውነት የመሆን ዕድሉ ዝቅተኛ መሆኑን ለማወቅም ተችሏል። እስክንድር ነጋ በቅርቡ የታጣቂ ኃይሉ ልሳን በሆኑ ሚዲያዎች በሰጠው ቃለ ምልልስ ለመለለስ ተፈረመ የተባለው ስምምነት ታጣቂ ኃይሉን እንደማይወክል አሳውቋል። እስካሁንም ከመንግሥት ጋር ይህ ነው የሚባል ድርድር ታጣቂ ኃይሉ አድርጎ እንደማያውቅ ነው የተናገረው። በሌላ በኩል ኮማንዶ ፍቅሩ የሚባለው የቀድሞ የመከላከያ ሰራዊት ኮማንዶ ሬጅመንት አባል በአሁኑ ራሱን የአማራ ፋኖ ብሔራዊ ኃይል ብሎ በሚጠራው ታጣቂ ኃይል በወሎ ቀጠና ከፍተኛ አመራር የመንግስትን የሰላም ጥሪ ተቀብሎ ለመንግስት እጁን ሊሰጥ እንደሆነ ተዘግቧል። የመንግስት ልሳን የሆኑ የሚዲያ አውታሮች ኮማንዶ ፍቅሩ በቅርብ ቀናት ለመንግስት እጅ ለመስጠት መስማማቱን ዘግበዋል። ታጣቂ ኃይሉ ዘመቻ አደማሊ በሚል ባወጀውና በርካታ የሰሜን ወሎ ዞን ከተማዎችን በተቆጣጠረበት ውጊያ ላይ በጋሸና ግንባር ኮማንዶ ፍቅሩ በታጣቂ ኃይሉ የወሎ ቀጠና አዛዥ ምህረት ወዳጆ ወይም በቅጽል ስሙ ዋርካው ኃይሎች የግድያ ሙከራ እንደተደረገበት ገልጾ በተአምር መትረፉን መናገሩ ይታወሳል። ኮማንዶ ፍቅሩ በታገለለት ታጣቂ ኃይል ውስጥ ክህደት እንደተፈጸመበት በምሬት ተናግሮም ምሬ ወዳጆን ለመግደል ዝቶ ነበርም ኮማንዶ ፍቅሩ ለመንግስት እጅ ለመስጠት መስማማቱ በመንግስት ልሳን በሆኑ ሚዲያዎች ሲዘገብ የታጣቂ ኃይሉ ልሳኖች ደግሞ የመገደሉን ዜና ዘግበዋል። ሚዲያዎቹ በጥይት በተመታበት ጊዜ ክፉኛ ቆስሎ በሕክምና ሲረዳ መቆየቱንና በቅርቡ ሕይወቱ ማለፉን ታጣቂ ኃይሉ መረጃው እንዳይወጣ አፍኖት መቆየቱን ግበዋል የታጣቂ ኃይሉ አዛዥ ኮማንዶ ፍቅሩ እጅ ስለመስጠቱም ይሁን ሞተ ስለመባሉ ከገለልተኛ ወገን የተገኘ መረጃ የለም።